ምን አልከኝ ልጅ? ደህና ነው ጋሽ። ከሩቅ ሳይወጥኩ ያመሞት መስሎኝ ነው፣ ወይ ምግብ ነገር። ተባረክ ልጅ፣ ቅልቦና የተቸረ ልጅ ነው። ምንም አይደለም ጋሽ። ወይ ካመሙት ይንገዱ? የለም ልጅ አላመመኝ። አረ ምንም አይደለም ጋሽ። ምን ሆኖ ነው ምን ባክ ል ልጅ? ልጠይቅ መጥቼ አንዱ ሊያስል ብሎ ልብሴንም ስልኬንም

ችይ ይው በድሮ ጊዜ በከበርቴዎች ጊዜ ጋሼ የሚነግሩን ታሪክ እንደነበር እና እንደ አገልጋዩ ያገባና ይህ ከበርቴ በዚያ ለመታደም ይሄዳል። እንደ አጋጣሚ ሲደርስ ሁሉም ሰው ምግብ እየበላ ነበር እና? እንደ ዛሬ እንደዚህ በትሪ ሳይሆን በመሶብ ነበር የሚቀርበው። ከዛ እየበሉ ሲያዩ ባለአባቱን ሲያዩ እዛ ያሉት በሙሉ ከመቀመጫቸው በሙሉ ተነሱ። ይህን ጊዜ ከነሱ መካከል አንድ ሰው አልተነሳ። ያ ሰውም ሙሽራዋ ነበረች። የሚያገባት ባልተቤቷ ቤተሰቦቹ የነበረው ታዳሚ በሙሉ ሁሉም ደነገጠ። ከዛ ይሄ ባላባት ይሄ ሰው ሄዶ ልጄ ስምሽ ማን ነው አላት። የሽመቤት አለች። አንቺ የሽመቤት ሳትሆኝ የሺ እውቀት ባለቤት ነሽ እናንተ ለእኔ ክብር ተነሳችሁ እናንተን ያከበራችሁን እናንተ ያኖራችሁን ማዕድ ረግጣችሁ ተነሳችሁ እሷ ግን አልተነሳችም እንግዲህ ለእሷ እኔ የምሰራው ብሎ ወርቅ ሸልሟት ያላሰበችውን አግኝታ ሄደ እላቸዋል። ደግሞ እኮ አንዳንዴ እንደርሰው በእድሜ ገፋ ሳለሰው ጋር መጫወት ብዙ ቁም ነገር ይገኛል። አታስረጅኛ ይሄ እኔ ገና ገና ሶ